እንግዲህ ይሄን የመሰለ ድሪያ እንደዚህ ውብትና ፍቅት ፍርክት ያደረገችኝ እህቴ ከኢማራት ኳታ ድረስ ልካ እንደዚህ አስባኛለች። እህት ዓለምዬ ወርቅ ልበሽልኝ፣ ሸማ ልበሽልኝ። እጅግ ከልብንም አመሰግነው የኔ መልካም የኔ ደግ የኔ ሩሩ እህት ፈጣሪ እንግዲህ ባለሽበት ሰላምሽን ያብዛልኝ። እንዲሁም ደግሞ አላህ ያሰብሽውን አሳክቶ ላደርሻቃልኝ ኔ ውዴት በጣም የሚወደው ድሬ በጣም ከምላችሁ በላይ በለ በጣም የሚያምር ከረኑም ሁሉም ነገሩ ምርጫ የሆነ ከመላክሽ፣ ይበልጥ ደግሞ ያስደሰተኝ እኔ የምፈልገውን የሆነ አይነት ማወቅሽ፣ የኔ ንግስት እህት እጅግ ከልብ አመሰግናለሁ። ምስተጫዋት አትጪ እንግዲህ የልብሽን መሻ ፈጣሪ ይውላልሽ። በሰላም ሀገራችን ገብተን ለመገናኘት ያብቃን። የኔ ንግስት እህት ለአንቺ ቃላት ያጥረኛል። እውነት ነው የምልሽ ወላሂ። እጅግ ከልብ አመሰግናለሁ። እንግዲህ ውድ ቤተሰቦች ጓደኛዬን አመስግኑልኝ። በዚሁ አጋጣሚ ደግሞ ያው ቸኩሌ ትናንት ቪዲዮ አሰራ ሳልሰራ ሳላመሰግና የለበስኩት እንዳያቸው ቪዲዮ ላይ ሌላም ስጦታለኝ ምንሽ ቀናቶች ወራቱ ተቆጥሯል። እሱን ስጦታውን ደግሞ አብረን እናያለን። እኔ ግን ከተሸበኩት ያለው ያው ቸኩል ሰላም ቸኩሌ፣ ይሄን ለመሰለ ደግሞ ሽኩል እንደዚህ ያማረ ተመልከቱ። ይሄን የመሰለ ሽፎን ውብ የሆነ ሽፎን እንግዲህ ወሎ ላይ ስትሆኑ በብዛት የሚለበሰው ቀሚስ ነው። ይሄን የመሰለ ሽፎን ከነ ጠራኸውና ከነ ጠራኸው ይሄን ይመስላል። እንደዚህ ያማረ ዋው! ማሻአላህ! ተባረከ ረህማን። ይሄ ደግሞ ነጠላ ስፈልግ በእንትኑ ልክ በነጠላው የምለብሰው ይህንንም እንዲሁ አንዲት እህቴ ከዚሁ በጣም የምወዳት የማከብራት እንቁና ድንቅ እህቴ ከሆነችው ጓደኛዬ ከኢማራት እዚህ ኳታ ድረስ የተላከልኝ ስጦታ ነው። እንግዲህ እህቶቼ ፈጣሪ በሰፊ እጁ ውስጥ ላይ እጅ ከልብ አመሰግናለሁን። እናንተ በቃላት የምትገለጹ አይላችሁ ለእኔ የፈጣሪ ስጦታዎች ናችሁ። ፈጣሪ እንግዲህ የልባችሁ መሻት ይሙላልኝ። በቃ አገራችን ገብተን በአንድ የምንታይ እህትነት እህትማማችነታችን የማይለያይ የሰው ልጅ ግንኙነቱ ሳይሆን ፍፃሜው ሲያምር ነው እና ላላ ብለን የምንዋደድ እህትማማች አላህ ያድርግልኝ ባላችሁበት ሰላማችሁ ክስት ይበልልኝ በጣም እወዳችኋለሁ በጣም አከብራችኋለሁ የእኔ ንግስቶች ትለያላችሁ እናንተን የሚገልጽበት እውነት በጣም ቃላት ያጥረኛል ማለት ነው እና ውድ የሰዎቹ ያመስግኑልኝ ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። ይህን ቻናል ላይክ፣ እና ሼር ሰብስክራይብ እያደረጋችሁ ለምታበረታቱኝ ሁሉ ከልብ አመሰግናለሁ። እንዲሁም ለሚሰጡኝ ኮሜንት እጅግ ከልብ ነው ማመሰግነው። በቃ ቃላት ያጥረኛል። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክም ማድረጉ አይከፈልበትም፣ መልካምነት ነው የሚጠይቀው። እንግዲህ እንዴት ነበር፣ የኤድ ድባብ ምን ይመስል ነበር? የዘንድሮ በዓል እንዴት አሳለፋችሁ? እንዴት ነበር? ከእናንተ ጋር ከኔ ጋር አልሐምዱሊላ የዘንድሮን በዓል እውነት የበአል ዕለት ባልወጣ ትናንት ባሳለፍኩት ከእህቴ ጋር ውሎ እጅግ በጣም ደስ ብሎኛል። አራት ዓመት ከአራት ወር ሙሉ እስር ቤት በሉት በቃ በቃ እኔ ለመናገር ቃለ ተፈቅዶልኝ ከአሱር በኋላ ከእህቴ ጋር ባሳለፍኩት ጊዜ እጅግ በጣም ደስ ብሎኝ እጅግ በጣም የሚያምር በእህት እጅ ስደት ላይ የተጎረስኩኝ በልቼ እውነት በጣም ደስ ብሎኛል። የዘንድሮ በዓል እጅግ የተለየ በጣም ዲባ ሁሉ ነገር የሚያምር እውነት ነው። ሁሌ በዓልን ይከፋኛና ሳለቅስ ነበር የማሳልፈው። ዘንድሮ ግን የበዓል እለትን ባልወጣ በመንግስቱ ተወጫለች የሚባል ተስፋ ስለተሰጠኝ ባለት ራሱ ኳ ብዬ ነበረ የዋልኩት ስራይ እየሰራሁን ቢሆን ደስተኛ ነው ሆኜ ያው ነው የሚያልኩትና ያሳለኩት። ትናንትም ቪዲዮ ላይ እንደያችሁት ኳብ ትንበዬ ከእህቴ ጋር ከደግ ጋር ከየዋህቴ ጋር በነገራችን ላይ በቃ በዚህ በረመኔና ጨከን እየዛና የዋህና ደግ ሰው ማገኘት በጣም መታደል። ፈጣሪን ሁሌ እኔ ያለ ይወደኛል ወላሂ በዙሪያ ያለ ሁሉ ደግና መልካም ሰዎች ናቸው ሁሌም ቢሆን ፈጣሪን የምለምነው ነገር ከሚወዱንና ከመወዳቸው ሰው ቀልብ አንጥተ ጠብቀኝ ነው የምለው። ለእናንተም ለውድ ቤተሰቦች እንደኔ ቤተሰብ ለናፈቃችሁ ቤተሰቦቻችሁ፣ ለናፈቋችሁ ጓደኛ፣ ለናፈቃችሁ በቀብ የምትገናኙ አላህ ያድርጋችሁ። እንግዲህ እስኪ የሰው ደስታ የሚያስደስታችሁ ላይክ እያደረጋችሁ ሸር እያደረጋችሁ አበረታቶ እኔም ደግሞ የእናንተን ውደታችሁን ያላችሁ ያላችሁን አስተያየት እያየሁኝ የመሥራት ሞራሌ ፍላጎቴ ይጨምራል ማለት ነው። እንደምታውቁት የምሰራው ማዳም ቤት ነው። የማዳም ቤት ሕይወት ታውቁታላችሁ እና ብዙ ጊዜ ጠራ ያለ ቪዲዮ ለመስራት ታይም ስለሌለ ፍቃድም ስለሌለ ነው። ወደፊት ግን ባበዴ ቪዲዮ እንደምንመጣ ተስፋለኝ እንሻላ። እንግዲህ የእናንተም ደግሞ በጥሩ ነገር እንደምትቀበሉ ተስፋለኝ እና እጅግ በጣም ደስ ብሎኛል የእውነት ወላይ እኔ ፈጣሪ ሁሌም አመሰግነው። አቀ አላህ ለኔ ሁል ጊዜ መጥፎ ነገር አቅርቦብኝ ያውቅ። ከኔ የምር ሁሉ መጥፎ ነገር ነው። ከኔ የሚቀርብ ሁሉ ይሁን አላህ የማይቀርብ ነው ኸይር ነገር ነውና፣ በዙሪያዬ በመልካም ምህቶች፣ በመልካም ጓደኞች ስለታጀኩ በጣም ደስ ብሎኛል። እንግዲህ ውድ ቤተሰቦች ለእናንተ ሷሊህ ጓደኛ እንግዲህ ከራሳቸው አብጦ ለሰው የሚያስብ እንግዲህ ጓደኛችንን በምን እናስደስታት በምን ደስ ይላታል ብለው በቃ የት ማለት አንዳንድ ጊዜ አባባል ምን አለምክላችሁ? የሰው ልጅ የሆድ የልብ ርቀት እንጂ የሀገር ርቀት አይገድም ይባላል። ያን የሚባለውን አባባል ጓደኞች በተግባር አሳይተውኛል። ኢማራት ተቀምጠው እኔ ኳት አልሁኜ ደስታዬን በእኔ በቤተሰቦች ባለፈው እንደው ቪዲዮ ላይ እንደተመለከታችሁት እጅግ በጣም አስደስተውኛል። የደስታዬ ብዛት እንደውም አለቅሻለሁኝ። እኔ እንጃ ቃላ ተጥሎኛል። ከሚወዳቸው ጓደኞች ቀን በጣም ይጠብቀኝ አብዛኛው የሚለምነው ለሰው ልጅ የዲስታው እንጂ የእንጣው ወይም ትጋዝ ምክንያት እንዲያደርገኝ ሁሉ እንደዋይ ነው። እንግዲህ ውድ ቤተሰቦቼ እናንተም ከናፈቃችሁትና ተጓጓችሁት ለማየት ከምትፈልጉ ሰው ፈጣሪ ያቅርባችሁ። እንግዲህ ትናንትና እህቴ ጋር ከ15 ዓመት ወይም ከዛ በላይ ሆነናል፣ ልጣኛ ነኝ ከተያየ በጣም ረጅም ሆኖ ነበረ። እኔ እራሱ እንደዚህ የሚሆን ገር እሷም እንደዚያ የሚሆን ገርሞኝ አንቺን እንደዚህ ነሽ እንደዚህ ነሽ ተባብለን፣ ሰው እንግዲህ ብቻ ይከብዳል። ወላሂ እውነቴን ነው። ይሄን ረዥም ዓመት ሰዓት ጊዜ መቆየስ አይታየሉ። ስሜቱ በጣም ከባድ ነው። እኔም እሷም በደስታ ነው፣ ግን እንባ ነው። ይሄ ሁሉ ሰዓታችን ያሳለፍነው እያለቀስን ምናምን እና በጣም በቃ እኔ እንጃ ፈጣሪ እንደዚህ አይነት ስላለ ደስ ብሎኛል። በ ጠጭ በቀ በአፍባቢ ወይ ፈጣሪ ታውቃለች። ዩቱብ ላይ ወይ ቲክቶክ ላይ የሆነ እንደዚህ የተጎራረሱ ፋሚሊ ጋር ጓደኛ ጋር ሲበር ወላ ይቀና አለበት። ከምንም ነገር ቀምቼ አላውቅም። የሚያስጠላኝ ነገር ከቤተሰብ ጋር ታጅቦ እንጂ በጀማ የሚያሳልፉት ነገር በጣም ይጓጓዋለሁ። በጣም የሆነ ውስጤ ፈጣሪ ብልልኝ ብዬ ነው የምመኘው ጊዜ ነበር እና እሱ ደግሞ አላህ እንደኛ አይዘገይም እንደኛ አይቸኩልም ቀስ ብሎ በእርጋታ እሱ በፈቀደ ጊዜ ሁሎች ነገሮችን ያሳካልና እኔም በአራት አመት ከአራት ወሬ ከእስር ቤት ትናንት ተፈትቼ ለተወሰነ ሰዓትም ቢሆን ያንንስ ፈጣሪ ማናየበት ብዬ አመስግን የተደስቼ ብዬ መጣው። ግን ዛሬ ናፈቀችኝ ነው፣ በጣም ናፈቀችኝ ነው። ምን አለ አገራችን ቢሆን በፈለግንበት ሰዓት ገብተን ወጥተን የምናሳልፍበት ጊዜ ቢሆን ብዬ እንትናለ። እንዴት ነው አዲስ ከኢትዮጵያ መታችሁ ስ የምታሳልፉት ላይ እንደዛ ነው የሆነብኝ። ናንተ ላይ ውስጤ ውስጥ የቦበት ይሆናል አደለ በቃ እኔ ብቻ በጣም የሆነ ስሜት አለው። ብቻ ታውቁት አላችሁ። በብዛት እንዲህ ወታችሁ ለትንሽ ሰዓት ተፈቅዶላችሁ ተገናኝታችሁ የምትለያዩ ሰዎች ትረዱኛላችሁ እያቅ አስባለሁ። እና ዛሬ በቃ ምናለ የትናንትናው ቀን ዛሬ ሆኖ በነበር እያልኩኝ ስል ዋልኩኝ። እና ቤተሰቦቼ አንዳንድ ጊዜ ሁሌ ሰው ሁሌም ደስታ የለም፣ ሁሌም መከፋት የለም። አለ አይደለም ዱንያ። አንዳንድ ጊዜ አረቦች ዱንያ እኮ ደዋራ ናት ዱንያ ሊሆን አሰል ሊሆን በሰል ይባላል። አንድ ቀን ማር ነው፣ አንድ ቀን ደግሞ ሽንኩርት ነው ይላሉ። እውነታቸውን ነው። ትናንትና እች በጣም ደስ የሚል ጊዜ ነበር፣ ዛሬ ደግሞ በመለየት ከእሷ ጋር ለማገናኘት ቀር ይለኛል ይሆን አለ አይደለም። ተላምዳችሁ በቃ ለሰዓትም ቢሆን ይሆን ብቻዬን ይሁን ስም የሚሰማ ስሜት አለው ሆኖም አልሐምዱሊላ እንግዲህ ወድሪ ሰዎች ለመወዳቸው ጓደኞች ለእህቶችን ዱዓ አድርጉልኝ። አላህ የልባቸውን መሻት ይሙላላችሁ። እኔ የነሱን መልካምነት የነሱን እንትነነት እኔ በቃላት ዘርዝሬ የሚጨርሰው አይደለምና ፈጣሪ የልባቸውን መሻት ይሙላላችሁ። እንዲሁም ደግሞ በስደት ዓለም ለምትኖሩ እህት ወንድሞቼ አላህ የልባችሁን መሻት ይሙላላችሁ። ከቤተሰብ ጋር ማሳለፍ የምትፈልጉ አላችሁ እንዲሁም ልጃችሁ ወንድማችሁ ፋሚሊያችሁ አብሮ አደግ ጓደኛችሁ ናፍቋችሁ እነሱን ለማየት የምትጓጓላችሁና ፈጣሪ በቅርቡ የልባችሁን መሻት ሞልቶ ለሀገራችሁ ያብቃችሁ እያልኩኝ ዛሬ እንግዲህ ትናንትና ስለችኩልኩ ነው ይህ ቪዲዮ ልብሱን ያልሰራሁት ስህተታው ምናምን ያላሳያችሁት። ዛሬ ግን እንዲህ በተረጋጋ መንፈስ ታይም ስለለለይ ነው። በነገራችን ላይ ትናንት በጣም ሰዓት ስለጠረኝ ለዛ ነው። አሁን እንደዚህ እምርድ ምቅብ በየሄው እህቴ ናት እንግዲህ፣ የእኔ ውዴት እኔ ቃላት አጥረኛ ደግሞ ደሞ ድሪ አሁን እንዴት እንዳባቱ እንደሚያምር ይታያቸዋል። እንዴት ነው እቀጭቋልኩኝ እኮ በአላህ በጣም ነው የሚያምረው። ከረኔ ጋር መሄድብን ምርጫዋ ምናምን ጥራቱ የምር በጣም ነው የሚያምረው። እስ በቃ ማን ነው ሶማሌዎች ናቸው ሃራሪዎች። ድሪያ በብዛት የሚያበዙት ሶማሌዎች እና ሃራሪዎች ድሪያ ደርሳሉ ሃራሪ ያው በጣም ነው የሚያምረው። እንግዲህ እኔም እንደዚህ እመር ፍቅር ድንቅ ልዬ ተመቸላችኋለሁ። እናንተ ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አይከፈልበትም። ወላይ እንደውም በቃ ራስ በራሳችን የማዳም ቀመሞች እኮ ለብዙ ሰዎች የህይወት መነሻ መሰላት እኛ ነን። ግን እኛ ለኛ እንደርስን ለምንድን ነው የምር፣ ሻር ሻር እያደረጋችሁ አስደምሩኝ። አይከፈልበትም። በቃ እስኪ እስኪ ያላችሁን በተለይ ያላችሁን ፍቅር እስኪ የማዳም ቅመም ለማዳም ቅመሞች ያላትን ክብር ራሳችን ለራሳችን ራሳችን ነው የሚባለው እኛው ለኛው እስኪ እንችላለን የሚባለውን በዚህ ቪዲዮ ላይክ እያደረጋችሁ ደስታችሁን ፍቅራችሁን ግለጽልኝ። እኔም ደግሞ የእናንተን ፍቅር ሳይ እንደምንም ብዬ ከእንቅልፍም ከምንም አሁን የምሰራላችሁ ማታ ምሽቷል። ሰዎች የተኝተዋል። በዚህ በኳታር 12 ሰዓት ተኩል ማታ። እንግዲህ በኢትዮጵያ በስድስት ተኩል ሌሊቱ ማለት ነው። እኔ ግን በቃ ደስታዬ ከውድ ቤተሰቦች ጋር ሳላካፍል መጥፋት የለብኝም ብዬ ከእንቅልፌ ከምኔም ቆጥቤ ቆጣጥቤ ወደ እናንተ እስኪ መጥቻለሁ። እኔ ደግሞ ተጨንቄ ተሸብሬ ከሰዓቴ ከእንቅልፌም ከምኔም አዩኝም አላዩም የተደብቄ ስራ። እናንተ ግን ላይክ አድርጉ ሸር አድርጉ አይከፈልበትም እና ውዳቸው ነው የእኔ እንቁና ውድ ቤተሰቦቼ አበረታቱኝ። ምን እንደምላችሁ አላቅም። በነገራችን ላይ እንዲያመጣጤ ብዙ ጥራት ያለ ቪዲዮ እንዲያለ መስራቴ በጥሩ ተቀብላችሁኛል፣ እጅግ ከልብ አመሰግናለሁኝ። ደግሞ ከዚህ የበለጠ ሞር ስራ ጥሩ ነው። ጥሩ አቅርቤ አልታየልኝ ማለት ሳይሆን ያለሁበት ሁኔታ ስለማይመች ነፃ መሰለለላይ እሱን ታሳቢ በማድረግ ላይክ አድርጉ። እንግዲህ ድሪያን ድረሱ ወይ ወይ ወይ፣ እንዴት አይነት ጓደኛ አይስጣችሁ፣ ወላሂ እንደዚህ አይነት እህት ይስጣችሁ። በቃ እናቴ ጋር ደውዬ እራሱ ዛሬ እናቴ በስምት አመት በነገራችን ላይ ይቅርታ ወለላ አስረዝምባችሁ ወለ እንጂ አንድ ጊዜ ማሚ ጋር ደውዬ ምን ያርሽም ስላት ምሳዬ ብለስ እንጀራው ነው ስላት እንጀራው ላይ ወደ አፋራችሁን ወረወረችው ብለው በጣም ተሰምቶ ነበር። ዛሬ ደግሞ ደውዬ ይሄ እናቴ እቴ ድራጭ ይሄን ብልቼ ስመለስ ደግሞ እንዴ እናት ልጅ ወላሂ እናት እናት እናት እናት እናት እንጂ

ሁሌም ደግሞ አላህ የልባችንን መሸት ሞልቶ አገራችን የምንጠያየቅ አድርገን ላለሁኝ ውድ ቤተሰቦቼ እንግዲህ ያው ደስታ ያላካፍላችሁን የመጣሁት እናንተም ደግሞ ያላችሁን አስተያየት እና ደስታችሁን በኮሜንትም በላይክም እንዲሁም በመደመር በሰብስክራይብ ግለጹልኝ። እንዲሁም ደግሞ ልሰራላችሁ የምትፈልጉትን መጠየቅ የምትፈልጉ አንድ ጥያቄዎች ካለ ኮሜንት ላይ ጻፉልኝ፣ እኔም ደግሞ በሱ እመልስላችኋለሁ ማለት ነው እንግዲህ ይሄንም ልብስ ከየት ከገኘ ያምራል የምትሉት ካላችሁ ከየት እንደተገኛ እና ከማን ከየት እንደገዛችሁ ቪዲዮ እንሰራላችሁ ከፈለጋችሁ ንገሩ። እንዲሁም ደግሞ እንደዚህ ያማረ ሽፎን፣ የምር እንደዚህ በጣም ያማረ ሽፎን ይሄም አለ። ይሄንንም ከየት ነው ወዴት ነው የምትሉት ካላችሁ ኮሜንት ላይ አስቀምጡልኝ የኔ ውድ ቤተሰቦች። ቀጣይ እስከምንገናኝ ድረስ ፈጣሪ ባላችሁበት ሰላማችሁን ይብዛልኝ። የኔ ወዶች አሁን ያለው እንግዲህ ስደት ላይ በጣም ሙቀት አለ። ራሳችሁን ጠብቁ። በተቻላችሁ ያክል ለራሳችሁ ሆኖ እኔም ወዳችኋለሁ አከብራችኋለሁ። ቀጣይ እስከምንገናኝ ድረስ ሰላማችሁ ብዝዝት ይበልልኝ። እንግዲህ ያላችሁን አስተያየት ላይ